ሀዩ ተብየዋ ስግብግብ ሰይዶን ልታስገድለው ነው። ሀብት ንብረቱን አውርሰኝ ለምን አለችው። ሳያወርሳት የሆነ ነገር ብታደርገው የልጆቹ ነው ይባላል። ስለዚህ የሆነ ነገር ማድረግ ስላሰበች ነው ሀብት ንብረቱን አውርሰኝ ያለችው። ትናንት እንግዲህ ሁላችሁም እንዳያቸዋት ሀዩ ሰይዶን ሀብቱን ንብረትን በስሜ እንድታወርሰኝ እፈልጋለሁ። በስሜ የሆነ ነገር እንዲኖረኝ እፈልጋለሁ። የሆነ ነገር ብትሆን ሜዳ ላይ ነው መቀረው። ሱመያ ነው ሁሉን ነገር የምትወስድብኝ እያለችው ነበር። እሱ ደግሞ ይሄን ነገር ሳይጠርጥር ሱመያ መልስ ትስጥበትና ከዛ በኋላ አዞር ልሻለሁ እያላት ነበረ። ሱመያ ዛሬ መልስ ሰጥታለች። የልጆችን አባት ልታስገድልብኝ ነው። እኔስ ላንተ ይመችህ እንጂ ላንተ ጥሩ ትሆንልህ እንጂ ውሰደው፣ ይዘኸውን ጦሩን ጦስ ግባ። ለቤት ብዬ ካንተ ጋ መጥቼ ህይወቴን አላጣም። ለልጆቼ መኖር እፈልጋለሁ። ልጆችን ማሳደግ እፈልጋለሁ። ስለዚህ ከፈለግ ስጣት፣ ከፈለግ ዘግዝቃ ገደል ትክተትህ። የልጆችን አባት ግን ባትገድይ ብኝ ጥሩ ነበር። በዚህ መልኩ ከህይወት ባይበላሽ ልጆቼ አባት እንዲኖራቸው ፈልጋለሁ። ስለዚህ ለአንተ ከጠቀመህ እንደፈለገህ አድርገው፣ ኔ ራስ ያለኝ የማዳም ቅመሞች ይኑርልኝ እያለች ነው። ኦ ማይ ጋድ የኔ ኩሩ የኔ ኩር ብዬሻለሁ ሱመያ ሁሌንም አደንቃ። በነገራችን ላይ በጣም ጎበዝ ናት። በቃ ሴቶች እንደዚህ ቆፍጠን ኮራ ስትሉ ነው በቃ የሚያምርባችሁ። ልጅ ያለኝ ብለሽ የምትል ሞጠሞጭ ማለት ነው። ጎበዝ ከሆናችሁ ከሰራችሁ፣ እሱ የሚሰራው ነገር እናንተ መስራት ትችላላችሁ። ገብታችሁ አላደለ ወንድ ልጅ አትከተሉ። ሱመያ አዞረችው ነው ምላችሁ። ሶስት መቶ ስልሳ ዲግሪ ነው ሰይድን እንዲህ ያሽከረከረችው። እኔማ አንጀቴ ቅቤ የጠጠት ያሉትን አንዳንድ ሴቶች ለወንድ ብለው ሲያለቅሱ ሲርመጠመጡ፣ በተለይ በልጅ ምክንያት አዞረችው አዞረችው። አሁንም በገንዘብ የማትስገበገብ ኩሩ የኔ ኩሩ ሴት ኦ ማይ ጋድ! እኔ በጣም ማደንቃት፣ በነገራችን ላይ ሱመያን ማለት ነው። ጎበዝ እንደዚህ ነው ማረግ፣ እንደዚህ ነው ማቃጠል። በለሽ ላይ ሴት ይዞብሽማ ከሱ ጋር ትጋደሚም እንግዲህ ሀዩ ተብያዋ ደግሞ ክብሯን ጥላ እንግዲህ ፍታኝ ስትል ልፈታሽ ያለው ይሄ ጠረግበ ሲላት፣ አሁን ደግሞ በሀብት በጣለች ምን አስባ ነው ችልች ሀብት ንብረት አውረሰ ድብር የቻለችው ዱሮም ለሀብት ብላ እንደመጣች የታወቀ ነው። ምክንያቱም ሴት እንደዚህ ወንድ ላይ ፊጥ ብሎ ካላገባኝ ክሎሮክስ ጠጣለው ብሎ መቸም በሰላም አይመስላችሁ። ምና ለመታወቅ ለመፈልመስ ሀብት ንብረት ብላ ነው እንጂ የሰይዶ የሚባለው መንገጭላ መላጣ መቸም ከማንም ወንድ በልጦ አይደለም ግን ገንዘብ ስላለው ነው፣ ብዙ ሰው ስለሚከተለው፣ በሱ መፈመስ ስለምትፈልግ ነው። ገባችኋል? እና ደግሞ አመጣጧ በጣም ግራ የሚያጋባ ነው። አንዴ ትሳድባለች፣ አንዴ በቃ ምን ልበላችሁ፣ የሆነ ወዝ የሌላት ደረቅ ሴት ናት። ደረቅ ያለች የምታወራው አይጣፍጥ፣ ምን አይል። በቀደማ በቡና መቆያ አንዱን ጥርሱን አራግፋል ጣለችው። ኦ ማይ ጋድ ሰይዱ አንድ ቀን መቼም ይሄን ጸጉሩን ነው በደረቁ የምትላጭ ሀዩ በደረቁ ሰዓት ላጭህ። ሰይዱ ብታመልጥ ይሻላል። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ክብሩ ይስፋ ለመዳን ያለም አለውላችሁ። እናንተ እንዴት ናችሁ? እኔ ጋ ሁሉ ሰላም አሸወኛ ነው። ዛሬ በአዲስ ቪዲዮ ነው ከቻልኩላችሁ በእነሱ መያሰ ሄዶ ና ሀዩቲ ጉዳይ በጣም ብዙ ቀን ድራማ ሰሩ። ይሄ ድራማ መቼ ነው የሚያበቀው? መቼ ነው የሚያበቀው እያልኩ ነበር። ሊያበቃ አልቻለም። ካላበቃማ እንግዲኛ የምንቀላቀለው እስኪ ብዬ መጥጠው ደግሞ በእነሱ መጣች ማለታችሁ አይቀርም። መብቴ ነው ባየሁት ነገር ላይ አስተያየት መስጠት መብቴ ነው። እንግዲህ መብቴ መሰለኝ በራሴ ይቻላል። እና እናላች ይሁ የኔ ውዶች፣ ዛሬ ጉዳየሁ ትናንትና አቤት አቤት አቤት! በቀደም ሀዩን ማለት ነው። እንደው እንደዚህ ነው ባል ማለት እንደዚህ፣ ነው አገላብጦ ማለት ነው። ዳሌ ዳሌዋን ልምልሟን ማለት ነው። አገላብጦ አገላብጦ ጣላ በመታጠቂያ ማለት ነው። ይሁላችሁ ሴት ስትደበደብ የባል ዱላ ቅቤ ነው ይባላል። የባል ዱላ ቅቤ ነው የሚባል እውነት ነው። ሀዩ ጥጥት አድርጋት በሚቀጥለው ቀን መጣችላችሁ ሽም ጥጥ አድርጋ ከጠጣችሁ በኋላ መጣች መጣችና፣ ፍታኝ አለችው። ሰይዱን ፈታኝ መሄድ እፈልጋለሁ። ሄጅ ጥርግ በኝ መንገዱን ጨርቅ ያርግልሽ ሲላት ድንጉጥ አለች። ድንጉጥ ነው ያለች። እንደዚህ አልጠበቀችም። ፈታኝ ስትለው ፈታኛ ብላ አላሰበችም ነበረ። ከዛ አላችሁ ፍታኝ ሲላት እንደገና አልሄድም፣ እወድሃለሁ እኮ አውቄ ነው ፍታኝ አልኩ። እንደ ጉድ እኮ ነው እናንተ፣ እንደ ጉድ ነው የምሬን፣ እኮ ነው። እንደ አመጣጧም አላማረኝም ነበር። እንግዲህ ትናንትና ሁላችሁም እንዳያችኋት ማለት ነው። ቀለበት እሰርልኝ አለች። ታሰረ ሁሉ ነገር ተደረገላት። ቆይ እኔ ግራም ይገባኝ ነገር አንተ ብትሞት የሆነ ነገር ብትሆን ባዶ ቆይ ምን አስባ ነው ልጅቷ ማለት ነው? ሰውየው ምን ልታደርገው አስባ ነው? ሲጀመር የኒካ ባልሽ ከሆነ ያው ሀብት ንብረት ይካፈላሉ ይመስለኛል። አይመስላችሁም? ዞሮ ዞሮ በስሜ አንድ ነገር እፈልጋለሁ። ጭራሽ ሱመዬ የገዛችውን ቤት በስሜ ያዙርልኝ። አቤት ድፍረት፣ አቤት ድፍረት፣ አቤት ድፍረት! እንዲ ያንቺን ድፍረትማ አቤት፣ አቤት፣ አቤት እኔ ግን ሱመያ ትግስቷን ሳላ ድንቅ አላልፍም። እኔ በሆን ማለት ነው እየሰራሁትን ጭራሽ የልጆችን ገንዘብ ማለት ነው አዙርልኝ። ጭራሽ ከኔ ጋ የሰራሁት የሱን ሳይሆን ከኔ ጋ የሰራሁት ማለት ነው ሄጀ ማለት ነው አራግፌ አራግፌ ነበር እምጠላት። ግን ሱመያ ትግስቷን ትግስቷን አድንቆልኝ እናንተ። ለልጆቿ መኖር ትፈልጋለች። በጣም ጎበዝ የትናት በቃ እንዳላየ ነው ሁሉን ነገር የምታልፈውና አዙርልኝ አለች። እንዱ ምን አይነቷ ስግብግብ ናት እናንተ። አቤት አቤት! አሁን በይች በይቺ ስም አሁን እንግዲህ ሴቶች ገንዘብ ይወዳሉ ልንባል ነው አይደለ? አይ ሴቶች እኮ ገንዘብ ሲወዱ ምናምን እየተባልን ልንሰደብ ነውና፣ እየተስገበገበች መጣች ዓይኗን አፍጥጣ ረብስ። ማአሙል ትደፋር ናት በእውነት በስም ያዙርልኝ አላለችም እንዴ! ስማ እየገዛችሁ እንደ ጉድ ኮኖ በመብርሃን እንግዲህ አሁን ይችን ሴትዮ ምን ትሏታላችሁ? መጨረሻዬን አሳምርልኝ ነው የሚባለው። እንግዲህ ዞሮ ዞሮ እሱ የሱመያ መርስ ልስማና አሶርልሽ ያለው አላት። እሱ ራሱ ሲያስጠላ አልጫ ነገር ነው። እኔ እሱ ራሱ እንዴት እንደሚያናድደኝ የወንድ አልጫ ሲያናድድ አያናድዳችሁ? ምንድን ነው የልጆቹ እናትዬ አለች፣ ከዚች ጋር የሚላላጥ እንዲች ሚስት ትሆነኛለች ብላ ነው ብሎ ነው። አንዴ አንዱን በጥፊ እያለች፣ አንዴ በካልቾ እያለች፣ አንዱን ደግሞ በቀደም ውሃ ደፋችበት ውሃ በባልዲ አናቱ ሊቻ አድለሳችበት። እኔማ ከእሷ ጋር አብረው የሚሰሩት ሰዎች ራሱ ያስቁኛል። ዱልዋንም ጥጥት ያደርጓታል፣ ጥፊዋንም ጥጥት። ትናንትና ደግሞ አንዱን እናቴ ጥርሶን አራግፋት አለችው። እንደው ምንም አይሏትም እንደው አይከሷትም ጥርሳቸውን። እኔማ አንድ ቀን ሰሄዱ እውነቴ ነው። በደረቁ ነው የምትላጨው በምላጭ ካሜራ ደቅና ነው የምትላጨው። እና እጅ ሴት ለትዳር በጭራሽ አትሆነውም። እኔ ለምን እንደው አብራት የሚሽለጣለጥ አላቅም። ዞሮ ዞሮ እንደዚ አይነት ወንድ ለሱመያ ራሱ አይሆናትም። ምክንያቱም ዝም ብሎ የሚጋጋጥ እንደ ሴታ ሴት። በእርግጥ ልጆቹን ብሎ ብዙ ነገር ሄዷል፣ ተጉዟል። ግን ደግሞ መጀመሪያ ተሰርቷል። ልጆቹን ረስቶ ነው ከሴት ጋር ሲጋጋጥ የነበረ። የፈለገ እወዳለሁ ብትለኝ፣ እኔ አንዲት ሴት ሳልወዳት አላገባትም። ሳይወዳት አያገባትም። ወንዶች ካልወደዱ እኮ ማለት ነው። ታውቃላችሁ ምን እንደሚሉ? ለማንፈልጋት ሴት ምናምን ምናምን የሚሉት ነገር አለን።

ሱመያ ደግሞ በጣም ናያደንኳት የዛሬው መልሷ በተለይ የመልስ ምቷ፣ እውነቴን ነው እንደ ሳይሽ ክፍክፍ አርገሽ ሰጁ የሆነ ነገር ብታደርግ ይሳለች። እውነት ነው፣ ለቤቴ ብላ ብትሄድስ? አሁን ሱመያ ምን እንደምታረግ ታውቃላችሁ? ጣጥላቸው ልጆቿን ይዛ የምን እንደምትገባው ተመልሳ ማለት ሁሉ ነገር አመቻችታ ቤቷ ምኗ ምኗን ውክልና ሰታ ታያላችሁ። ላ ጥብላን የምትሄድ ሴዶን ጉድ ነው የምትሰረው። ና ሱመያ የእኔ ምጡቅ አእምሮ፣ በጣም ጎበዝ ሴት ናት። የምር በጣም ነው ማደንቃ ሱመያን ማለት ነው፣ ጎበዝ እንደዚህ ኮራ ጄኔን ቆፍጠን ነው። አሁን ልጆቿን ይዛ ታያላችሁ፣ ተመልሳ ልትሄድ ትችላለች። በዚህ አካሄዷ ሱመያ እዚህ ከቆየች እኔ እንጃ የሆነ ነገር ታደርጋታለች ብዬ ነው የማስበው። የምሬን ነው፣ እች ልጅ የሆነች መንፈስ ከላይ ዋላ ያለባት ወይ አማኑዌል ወስዶ ይቀላቅሎላት። ከዛ ውጭ ግን ሱመያ ወደ የመን ተመለሽ። ኔ የሆነ ነገር ነው ምታደርግ። ቺ ሴት ጤንኛ አይደለችም። ኧረ በስመ አብ ወልደ መንፈስ ቅዱስ እንዴ! ምኑና ነው እንደዚህ የሆነችው እናቴ? ኦ ማይ ጋድ ኦ ማይ ጋድ ነው። በቃ በጣም ነው የሚከብደው። እውነት ለመናገር እንደዚህ ወንድ ላይ ሙጭጭ፣ ደግሞ ጭካኔዋስ እኔማ ውሸት ነው ብዬ በኋላ ጥርሱን አውጥቶ ሲያሳየን ጥርሱን ያራገፈችው ልጅ እግዚኦ መሐረነ ክርስቶስ እግዚኦ ነው። ደግሞ ሰይዱን እኔ የመራቢያ አካል ቆርጣ ሳጥልልህ ከይህ ሴት ብትላቀቅ ይሻላል። ዞሮ ዞሮ እኔ ለማውራት የፈለግኩት የሱመያን ጉብዝና ትግስቷን፣ ዛሬ እንኳን ቤትሽን ልውሰደው እያለቻት እንኳን ምንም አልመሰለችው አልመሰላት። እንደው የልጆች አባት እንዲሆኑ መቅረቱ ነው ያለችው እንጂ ስለ ገንዘቡ ምንም አይመስላትም። አያችው ኩር መሆኗ ነወቁልኝ ለገንዘብ ብላ ማትስ ገበገብ ራሷ ሰርታ እንደምታገኝ ታውቃለች። ነገር ሶ በህይወት መኖር ፈልጋለሁ ነው እያለች አለች። ዞሮ ዞሮ ሰብስክራይብ ካደረጋችሁኝ በጣም ደስ ይለኛል እና በጣም ነው ዘና የሚያደርገኝ። በነገራችን ላይ ሁሌን የማይላቸው በቀደም የደበደባት ማለት ነው ልምልሟን እኮ ነው ሲሄዱ እንደው በጣም ነው የሚገርመው። ሀዩ ደግሞ ቀምሳ ጠጠጥ አድርገው መጣሽ በሚቀጥለው ቀን ኧረ ጉድ ነው ዘንድሮ እናንተ። እንደው የማያሳየን ነገር የለም። አመት ሙሉ እኮ ተወኑብን እናንተ።